አግኝተውን በሁለት ሳምንት መሰለኝ እንደገና ጠርተውን ቪዲዮ አሳዩን። ቪዲዮ አሳዩንና የአዲስ አበባን እንደዚህ አድርጌ መቀየር ፈልጋለው አሉ። ከዛ ሸራተን ሄደን ገመገምን እኛ ከመሪዎቻችን ጋር። እኛ የምናውቀው ፖለቲካ ነው፣ ፖለቲካ ነው፣ ስለ ፖለቲካ ነው። ጠቅላይ ሚኒስትሩ ከኛ ጋር ፖለቲካ አላወሩም፣ ስለ እድገት አወሩ። እና እኛ የምናውቁ ስንት ዓመት ያደግንበት ሰልፍ ተርሚኔሽን ኢምፓየር የኦሮሞ ነጻነት ምናምን ነው ሁሉ ትተው ስለ እድገት አወሩና ከዛ ወዲሳ ይሄ አቋማቸው ኮንሲስተንት ነው። ለዲያስፖራ በባንክ የቀረበ ቤት እድል ዕድል ከዲኤምሲ በወር አርባ ሺህ ብር ገቢ ካለት 10 ፐርሰንት ብቻ ከፍሎ 60 ፐርሰንት ባንክ ሸፍኖሎት ቤቱን ይረከባሉ። ዲኤምሲ ሪልስቴት ሁሉንም ቤሽጦ የመጨረሻውን ፔንት ሀውስ እና ቅንጡ ሱቆችን ለሽያጭ አቅርበዋል። ከ681 ሺህ ብር ጀምሮ በመክፈል ወዲያሁኑ በሶስት ቀን በዲችል ካሉበት ሀገር እናደርሳለን። ከ59 እስከ 295 ካሬ ፔንት ሀውስ፣ እንዲሁም ቅንጡ የንግድ ሱቆች ከ27 ካሬ ጀምሮ አዘጋጅተናል። መንደሩ በ65 ሺ ካሬ ላይ ያረፈ ሲሆን ሁሉንም ያሟላ ነው። አልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከበው አናግባችን ነው። እስከ 30 ፐርሰንት ልዩ ቅናሽም ተዘጋጅቷል። ዲኤምሲ ሪል በጣም አመሰግናለሁ። ሶስት ነገሮች ላይ ማተኮር ፈልጋለሁ። መጀመሪያ ምን እንደተሰማኝ፣ የዚህ ክፍለ ሀገር ተወላጅ ነኝ። እዚህ ክፍለ ሀገር ተወላጅ እንደመሆኔ እዚህ እንደማደጌ አሁን ይህን ሳይ ምን ተሰማኝ የሚለውን ነገር ማንሳት ፈልጋለሁ። ትላንት ያየነው ሀረና ብሉቅ፣ አባቴ ታላቅ ወንድሜ ትግል ያደረጉበት እኔ ከብት የጠበቅኩበት ቦታ ነው። የባሌ ደኖች የነፃነት ተዋጊዎችን ሽፋን በመስጠት ብዙ ዘፈኖች አሉ። እንደ እንደ አንድ ትግል አካል ነው የሚቆጠሩት እና ስናድግ ከዚህ ጋር ነው ያደግ ነው። አሁን ምን ተቀየረ ነው ወደዛ ነው የሚሄደው። ጠቅላይ ሚኒስትሩ ለጠየቁት ጥያቄ የሁሉ ሀብት እያለ ለምንድነው ያላደግ ነው የሚለው። ከውጭ ስንገባ አግኝተውን በሁለት ሳምንት መሰለኝ እንደገና ጠርተውን ቪዲዮ አሳዩን። ቪዲዮ አሳዩንና አዲሳባን እንደዚህ አድርጌ መቀየር ፈልጋለው አሉ። ከዛ ሸራተን ሄደን ገመገምን እኛ ከመሪዎቻችን ጋር እኛ የምናውቀው ፖለቲካ ነው። ፖለቲካ ነው ስለ ፖለቲካ ነው። ጠቅላይ ሚኒስትሩ ከእኛ ጋር ፖለቲካ አላወሩም፣ ስለ እድገት አወሩ። እና እኛ የምናውቁ ስንት አመት ያደግንበት ሰልፍ፣ ተርሚኔሽን ኢምፓየር፣ የኦሮሞ ነጻነት ምናምን ነው ሁሉ ትተው ስለ እድገት አወሩ። እና ከዛ ወዲህ ሳ ይሄ አቋማቸው ኮንሲስተንት ነው ኮንሲስተንት ነው። እንግዲህ ከእኛ በምንድን ነው የሚለየው? ከዚህ በፊት ከነበሩት መሪዎች የሚለየው ምንድን ነው? የእይታ ጉዳይ ነው። ማይንድሴት እሳቸው ማይንድሴታቸው ዴቨሎፕመንታሊስት ነው። ሀብት በመፍጠር እኔ ባሌን ዛፉን እንደ ዛፍ እንደኛ ድጋፍ እንጂ እንደ ሀብትም አይቼው አላውቅም። ሶፍመርም ስምንተኛ ክፍል ጂኦግራፊ አስተማሪ አምጥቶ አሳይተውናል። ሀብት ይሆናል አደለም፣ አንድ የኢትዮጵያ አንዱ ወንደር የሚለው ነው እንጂ ሀብት ሆኖ የኢትዮጵያ እድገት አካል ይሆናል በሚል አላየንም። እና የተቀየረው ነገር እርሶ መጽሐፍ ቻፕተር ዋንም ላይ አለ የኢትዮጵያ የመቆርቆዝ ትልቁ ትልቁ ፋክተር የእይታ ነው ይላል። እና ማይንድሴት ማይንድሴት ከሌለ ፓራዳይም ሺፍት አይኖርም። እኔ ብልጽግና ሲመሰረት እንዴት እንደተደሰትኩ ልነግራቸው አልችልም። ያደኩበት ድርጅት በጣም ወደዋለው፣ አልዋሻችሁም ግን አይ ወንቱ ሽፍት ፓራዳም ሽፍት ማድረግ ስንፈልግ ከዘርፈ ብዙ እድገት ፕሮግራም ነው የሚከተሉት። የእርሻ አለ፣ አርባን ትራንስፎርሜሽን አለ፣ የቱሪዝም አለ፣ የቴክኖሎጂ አለ። ይሄ እንግዲህ ትልቅ ፋክተር ነው። ካፒታል ክሬሽን ካፒታል አኩሚሌሽን ላይ ነው ፎከስ የሚያደርጉት። ዚህ ኢምፖርታንት ፋክተር ፎር ትራንስፎርሜሽን እና እኔ የቆረቆዝ ነው፣ የእይታ ጉዳይ ነው። አሁን ከዛ ዲፓርቸር እያደረግን ያለ ነው፣ ማይንድ ሴት ነው። ይሄን ደግሞ አይዲዮሎጂ ማድረግ አለብን። የህዝቡ አይዲዮሎጂ፣ የታጋዮች አይዲዮሎጂ፣ የቢሮክራሲው አይዲዮሎጂ ማድረግ አለብን። የመፍጠር የመፍጠን ሰርቪስ የማድረግ ይህን ካረግን ትልቅ ነገር ማድረግ እንችላለን የሚል ነው። ሌላው እኔ ኦብዘርቭ አርጌ ያለው እዚህ ውስጥ ያላችሁትን ኦልሞስት ከሁላችሁም ጋር በቅርበት እንደ ጓደኝነት ነው የምናወራው በጋራ ያለን ነው የሚበዛው። ከዲፍረንሱ ይልቅ በጋራ ያለን ነገር ይበዛል። በጣ ዘ ሴም ታይም ኮንፍሊክት የምንገባበት ምክንያት ሜይ ቢ ታይም ወስደን ዲሊቤሬሽን። ጠቅላይ ሚኒስትሩ እሳቸው አጠገብ ስለነበርኩ ያ በር ያልተከፈተለት ሰው አልነበረም። እዛ ቤት ያልመጣ ፖለቲካ መሪ፣ እዛ ያልመጣ የሃይማኖት መሪ አልነበረም በት ያንን ኦፖርቹኒቲ የተጠቀመ አለ ያልተጠቀመ አለ። እና እኔ ትልቅ ተስፋ ነው የሚታየኝ። ትልቅ ትልቅ ስቴት ትራንስፎርሜሽን ነው። እየዞረ ነው እየዞረ ነው ይዞራል። ኢትዮጵያ ትቀየራለች የሚል አለኝ። ሁላችሁንም ስላገኘኋችሁ ደስ ብሎኛል። አመሰግናለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር የዛሬ ሰባት አመት ስድስት አመት ባሌ ደጋግሞ ይዞን ሲመጡ የነበረው ነገር ከፍተኛ ቁጭት ነው የነበረው። አንዳንድም ከቁጭቱ ያለፈ ደግሞ ቁጣዎችም ነበሩ ዛሬ ላይ ቆሜ ሳየው በዚህ አጭር ጊዜ ውስጥ ይሄ ሁሉ ነገር ተቀይሮ ካለፈው አንጻር ሳየው ከፍተኛ ርቀት የመጣንበት እሱንም የሚሰማኝ ስሜት እጅግ በጣም ደስተኝነት ነው የታሰቡ ነገሮችና ደግሞ ከዚህ ተነስቶ ወደፊት የሚመጡትን ነገሮች ደግሞ ኢማጅን ሳረግ እጅግ በጣም ከፍተኛ ደስታ ይሰማኛል። የመደመር ትውልድ መጽሐፍ ሲመረቅ ሶፉመርን እንደ ዲቨሎፕመንት ሴንተር ተወስዶ እዛ እንዲጀመር ክቡር ጠቅላይ ሚኒስትር መመሪያ ከሰጡበት ጊዜ ጀምሮ ከፍተኛ ስራ የተሰራበት የነበረው ቁጭትን የሚያርም የመደመር ትውልዱ ደግሞ አዲስ መንገድ የሚከፍትበት ህዝቡም ከነበረበት ድህነት፣ ኋላቀርነት፣ ከሴፍትኔት የሚላቀቅበት ኢንትግሬትድ የሆኑ ቅድም እንደተገለጸው በግብርናም፣ በማዕድን፣ በቱሪዝም አልፎም ደግሞ በአርባን ዲቨሎፕመንት ሰፋፊ ስራዎች የተጀመሩበት ህዝቡ ላይም ሁላችንም ላይ ከፍተኛ ተስፋ የፈጠረበት ለኢትዮጵያም ትልቅ ጉልበት እንደሚሆን የታየበት ነውና ያ ቁጭት በጣም ኢንተግሬትድ የሆነ ራዕይ አስቀምጦ ከዛ ራዕይ ደግሞ ማዕከል ተደርጎ ሀሳቦች ዲቨሎፕ ተደርጎ ከዛ ሀሳብ ወደ ተግባር ተግባሩ መልሶ ሀሳቡን ያዳበረበት እና ከፍተኛ ውጤት የተገኘበት ነው ያየ ነው። እኔ በዚህ ትሪፕ በጣም ሲኒየር አመራሮች ቀድሞ የነበራችሁ አመራሮችም መምጣታችሁ ሀሳብ መቀያየር፣ ያለውንም ነገር መረዳት ያለፈውንም ነገር ለማሰብ መጪውንም ዘመን ኢትዮጵያ ወዴት እየሄደች እንደሆነ የኢትዮጵያ ብልጽግና አይቀሬ መሆኑንም ያየንበት ነው ብዬ ነው የምወስደው። ትልቅ ትምህርት የተገኘበት ነው ብዬ ነው የምወስደው። ባሌ ክቡር ጠቅላይ ሚኒስትር ሁሌ እንደሚያነሱት ኢትዮጵያ ለራሷ ስትል ልታለማ ይገባል ብለው ደጋግሞ ያነሱ ነበረ እና ለማት አለንም ብሎ በቁጭት ሲናገሩ ነበረ። እሱ አሁን በግብርናውም በማዕድኑም እስፔሻሊ፣ በቱሪዝም በአርባን ዲቨሎፕመንቱም ታይቷል። በሚቀጥሉት ጊዜያቶች ደግሞ ባሌ የምትሆነው ነገር ሳስብ መኖር እጓጓለው ማለት ነው። አሁን ከሆነው በላይ ትልቅ ነገር ሊሆን እየመጣ እንደሆነ፣ ህዝቡም ወደ ላቀ ደረጃ እንደሚሸጋገር፣ ለኢትዮጵያም ደግሞ ትልቅ ጉልበት የሚሆን አካባቢ እንደሚሆን በግልጽ የሚታይበት ነው። ስለዚህ ይህንን የተደበቀ የተረሳ አካባቢ ከተደበቀበት ስላወጡ እና ከተረሳበት እና ሁሉም ሰው ነክቶ ከእንቅልፍ ነክቶ ወደዚህ ስራ እንዲገባና አዲስ ታሪክ እንደ መደመር ትውልድ እዚህ እንዲፈጠር ስላደረጉ በጣም ማመስገን እንፈልጋለሁ። ያኔ የዛሬ ሰባት ዓመት ስድስት ዓመት እንቀይረዋለ ሲባል እንትን በጣም ያስፈራኝና ያስደነግጠኝ ነበረ ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አሁን ደግሞ ሳየው የአፍራቻዬ የድህነት ዋሻ እንደሆነ ነው የሚገባኝ። ሶ ከዚህ ወጥተን በድፍረት እና በቁርጠኝነት በተግባር እንዴት እንደማይሆን በማሰብ ሳይሆን እንዴት እንደሚሆን በማሰብ ነገሮችን መቀየር እንደምንችል በተግባር ያየሁበት የተማርኩበት ነው። ይሄ አጠቃላይ ለኦሮሚያ ክልል ሌሎች አካባቢዎችም ለተጀመሩ ስራዎች ትልቅ መሰረት ነው። ለቀጣይ ለሚሰሩ ስራዎችም ትልቅ ጉልበት ነው የሚል እምነት ነው ያለኝ። ከሁሉ በላይ ለምን የሚለው ጥያቄ እና ከዛ የሚመጣው ቁጭት ሀሳቡን ደግሞ የሚያደረጅ ተግባር በተግባር ሲታይ ወደ ላቀ ደረጃ መሸጋገር እንደምንችል ያየንበትና የተማርንበት ነው። ያለፈውንም ሳስብ በጣም ደስ ይለኛል። የሚመጣውን ደግሞ ሳስብ እጅግ እጅግ በጣም ደስ ይለኛል። ስለዚህ እንደ ድሮ ስጋት ሳይሆን የሚታየኝ ሞር በዚህ ውስጥ ትልቅ ተስፋ ነው የሚታየኝ እና ይሄ ጨለማ ሰማው እየተገፈፈ ከፍተኛ ብርሃን እየመጣ ብርሃኑ ደግሞ ቀጣይ ጉልበት እየሰጠን ያለው እዚህም ደግሞ የባር አመራሮች ሰሞኑን ሲሰጡት የነበረው ሀሳብ፣ ሲደረግ የነበሩት ውይይቶች እና የሀሳብ መከፋፈሎች፣ ሀሳብን ለአንዱ ለአንዱ ላይ የማካፈል ጉዳይ ለኢትዮጵያም ትልቅ ጉልበት፣ ትልቅ መሰረት ይሆናል የሚል እምነት ነው ያለኝ። እውነት ለመናገር በዚህ አጭር ጊዜ ውስጥ እንደዚህ አይነት ኢንቫይሮመንት ተፈጥሮ ይሄ ሁሉ ሰው መጥቶ እዚህ አድሮ ተነጋግሮ ተወያይቶ እንደዚህ አይነት ነገር ለማየት ማየት በመቻሌ በጣም በጣም በጣም ነው ደስ ያለኝ። አይ ቲንክ የሰሞኑን የእናንተን ቆይታ እዚህ ያለው ህብረተሰብ እና የተሰራውን ስራ አርሶ አደሩ አርብቶ አደሩ በምን ደረጃ ፊል እንደሚያደርገው እዚህ ያለው ሰው ብዙ ያንን ሊካፈሉ ይችላል የሚል እምነት የለኝም። ባሌንም ያየነው ዋን ፎርዙን የሚሆን ነው አላየነውም። ስሪፎርዙን አላየነውም። እና እዚህ የነበረው ህብረተሰብ የነበረበት ጨለማ፣ የነበረበት ተስፋ መቁረጥ እና ሴፍቲኔት ወይ ኦፍ ላይፍ ሆኖ ሰው ሴፍቲኔት እየተመዘገበ የሚጋባበትና የሚዋለድበት ያ ሁሉ ታሪክ በመሰረታዊነት ተንዶ አዲስ ተስፋ አዲስ ጉልበት የተፈጠረበት ስሜት እነሱን ሆኖ የእነሱን ህይወት መኖርን እና በዚህ ህይወት ውስጥ ማለፍን የሚጠይቅ ይመስለኛል ስለዚህ ያንንም ስሜት ሳስበው በጣም ጉልበት ይሰጠኛል እና እጅግ በጣም ደስ ብሎኛል እውነት ለመናገር አመሰግናለሁ አመሰግናለሁ ክቡር ጠቅላይ ሚኒስትር እኔ ሶስት ነገሮች ነው ማንሳት እንፈልገው መጀመሪያ እንኳን ወደዚህ መጣን እኔ ባሌ የመጨረሻ የመጣኋት አስራ ሶስት ዓመት በፊት ነው ባሌ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 ለዲያስፖራ በባንክ የቀረበ ቤት እድል ከዲኤምሲ በወር 40 ሺህ ብር ገቢ ካሉት 10 ፐርሰንት ብቻ ከፍሎ 60 ባንክ ሸፍኖለት ቤቱን ይረከባሉ። ዲኤምሲ ሪል ስቴት ሁሉንም ሸጦ የመጨረሻውን ፔንት ሀውስ እና ቅንጡ ሱቆችን ለሽያጭ አቅርበዋል። ከ681 ሺህ ብር ጀምሮ በመክፈል ወዲያውኑ በሶስት ቀን በዴ ችል ካሉበት ሀገር እናደርሳለን። ከ59 እስከ 295 ካሬ ፔንት ሀውስ፣ እንዲሁም ቅንጡ የንግድ ሱቆች ከ27 ካሬ ጀምሮ አዘጋጅተናል። መንደሩ በ65 ካሬ ላይ ያረፈ ሲሆን ሁሉንም ያሟላ ነው። አልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እስከ 30 ፐርሰንት ልዩ ቅናሽም ተዘጋጅቷል። ዲኤምሲ ሪል ስቴት ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያን እንኳ ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሶፍ ኡመርን የማየት ያው መልካ ምድር ክላሶቻችን ላይ ሶፍ ኡመር ኢትዮጵያ ከምትኮራባቸው ተብለዋል፣ ትሰማዋል። ሶፍ ኡመር አጠገብ ሆኜ ሶፍ ኡመር የመሄድ ፍላጎትም አልነበረኝም። ብፈልግም ኖሮ ኢንፍራስትራክቸሩ አልነበረም። ጣም መንቻካ ፈረንጆች ማየት አለብን ብሎ ከሚመጡት በስተቀር እዚህ የሚባል እንቅስቃሴ የለም። የመጀመሪያው ትኩረቴ እንኳንም አጋጣሚ ተፈጥሮ ወደ ሶፍ መር ለመጣት ሶፍ መርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ፣ ይላሉ ሶፍ መር እንዳልኩ ዋሻ ይቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይህን ያክል ረዥም ርቀት ያለው ሰብተራኒያን አለም እንደሆነ እንግዲህ የባሌ አካባቢ መልክዓ ምድር ተራሮች አሉት። ቅድም እነ ጁነዲን ሳያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው። በታሪክ ምንሰማ የነበረ በወሬ ምንሰማ የነበረ ከመልክዓ ምድርነት ባለፈ ሰውን አታስታውስም፣ ታሪኩን አታስታውስም። ስለዚህ ተጨማሪ ታሪኮችን ማየት የምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ። ሶፍመር መልክዓ ምድር ብቻ ግን አይደለም። ባሌ ያሉት ተራሮች መልክዓ ምድር ብቻ አይደሉም። ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው። ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው። ሶፍ ዑመር ይኮራበታል። ሰሜን ማነው የባሌ ማውንቴንስ ይኮራባቸዋል። ግን ደግሞ እዚህ አካባቢ ከአንድ ሺህ ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበረ አካባቢ መሆኑን ማንም ሰው አስተውሎ አያውቅም። የታሪካችን አካል አድርገንም ተንትነ ነው አናቅም። በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ ነበር ወይ? ቅድም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማሊያስ ሆነ ብዙ ላይቀየር ይችላል። እዛ ውስጥ ያለው ታሪክ ግን የእኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ አታችመንታችን የሚጠነክረው እና ከመልክ አመድ ሮጥተን ታሪኩንም ጭምር ለማየት አጋጣሚ ስለፈጠረ ከሶፍመር ጀመርን እንጂ ያየናቸው አካባቢዎች ውስጣቸው ብዙ ታሪክ ያዘሉ ናቸው። ይህንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ። ከሌሎች ጋር መገናኘት እኔም ያስደስተኛል። ቅድም አባዱላ ሲያነሳ ተመላልሻ አሉ ይላል፣ ጁነዲንም ተመላልሸ፣ ሁሉም እዚህ ኖሮ ነበረ። ለምንድን ነው መሰረተ ልማት ማስፋፋት ያልቻል ነው የሚለው ጥያቄ፣ ተመልሰ ስታየው ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ቢያንስ ግን አንዱ አንዱ ይደግፋል። አባዱላ እዚህ በምትመጣበት ሰዓት አብዛኛው የማረጋጋት ስራ መስራት ላይ ትኩረት አድርገ ሊሆን ይችላል። ጁነድን በሚመጣበት ሰዓት ስላይትሊ የተለየ ስራ ሰርቶ ሊሆን ይችላል እንደዛው ይሆነ ይሄን ሂደት ነው ግን፣ በተግባር እዚህ አካባቢ ያለውን ፖቴንሻል መጠቀም ያስቻለን እድል ለምን አላየንም ብለን ስናስብ ታሪክ አለው፣ ጂኦግራፊ አለው፣ ብዙ ሀብት አለው። ቢያንስ ቢያንስ ወንዞች አሉት። ከዲቫስቴሽን ውጪ ለልማት ብሎ የማያውቁ ወንዞች አሉ። ራሱ ሶፍ ዑመር ዋሻን እንኳ ያየን እንደሆነ ወንዝ በሚሞላበት ሰዓት ዋሻ ውስጥ ሲገለጽ እንደሰማሁት፣ ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈልግከውን ብትሰራ ጠራርጎት ነው የሚሄደው። እንደዚህ አይነቱ ኢንፍራስትራክቸሮች እንኳን ለመስራት የማያስችል ተፈጥሮ እዳ የሚሆንበት ሁኔታ ወደ ሀብት እንዴት እንቀይረዋለን የሚለው ነገር መታሰብ መቻል አለበት። መሬቱ እያለ፣ ህዝቡ እያለ፣ ኢንፍራስትራክቸሩ በመታጣቱ ምክንያት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም እያለ ትኩረት አለማድረጋችን ምናልባት የመድሄት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት። በታሪክ በዛ ደረጃ ነው መረዳት መቻል ያለብን። ስለዚህ ያለውን ሀብት ተጠቅመን ህዝቡ የተረጋጋ ኑሮ እንዲኖር ብቻ ሳይሆን ከሴፍትኔት ወጥቶ እጁ ውስጥ ባለው ሀብት ሌሎችንም ማገዝ የሚያስችለው፣ ከምንም ነገር በላይ ግን ይህን አካባቢ ሁሉም ነገር በሟላ መልኩ ፉሊ ትራንስፎርም ማድረግ የሚያስችለውን አቅም መፍጠር እንችላለን የሚል ነው። ፈለግንም አልፈለግንም ያለፉት ፌልየሮች ምንድን ናቸው ብለን በደንብ ስቶካ ወስደን፣ ምናልባት ብዙ እንትን ማለት ሳይጠበቅብን ፎከስ ደሆነን ያለው ሀብት ያለው ሪሶርስ ያለው የህዝቡ አኗኗር ሁኔታ ያለው የአየር ሁኔታ ብዙም ሳይበግረን ብዙ ለውጥ ማምጣት እንደምንችል የምናሳይበት አጋጣሚ ተፈጥሯል የሚል እምነት አለኝ። ስናጠባሁት ባ ባሌ አሁን የምናወራው ስለ ባሌ አይደለም። ታሪካችን፣ መልክዓ ምድራችን፣ የቱሪስት መስህቦቻችን እርስ በርስ ያላቸው ግንኙነት እንደ ሀገርም ሊኖረን የሚገባው ግንኙነት የሚጠቁሙ ናቸው። የባሌ ተራራችን የሚጎበኙ ሰዎች የቱሪስት ዴስቲኔሽንም ስለሌላቸው አንድ አካባቢ ነበረ ማቀው የመጨረሻ የማስታውሰው አንድ ጡረተኛ ኮሎኔል የሰራው እንትን ነበረ እሱም ለማግኘት ራሱ ቦታውን ለማግኘት ረዥም ጊዜ ነው የሚወስድ። በዛ ላይ በደንባራ በቅሎ እንደሚባለው የቱሪስት ዴስቲኔሽን የማየት ፍላጎት ብዙም ባልዳበረበት ኮንቴክስት ውስጥ ረዥም ጊዜ ወስደህ ቀጠሮ ይዘህ ምትሄድባቸው አካባቢዎች ብቻ የነበሩበት አንድ አካባቢ ብቻ የነበረበት ሁኔታ ብዙ ችግር ይፈጥራል። እዚህ ብቻ አይደለም፣ እንደተባለው ነው። ትግራይ ስትሄድ የቱሪስት ዴስቲኔሽኖች የሉም አማራ ክልል ያሉ የቱሪስት መስህቦች ሌሎች አካባቢዎች በተፈጥሮ፣ በታሪክ፣ በባህል በጣም ሪቹ የሆኑ አካባቢዎች በዚህ ደረጃ የቱሪስት ዴስቲኔሽኖች እየተሰራ እየተጠናከረ በሄደው ቁጥር አንድ ቱሪስት አንድ አካባቢ ብቻ አይደለም አይቶም የሚመለሰው ሌሎች አካባቢዎችንም ማየት የሚያስችለውን ፓኬጅ ቀርጾ መንቀሳቀስ የሚችልበት ይፈጥራል። እዛው እያለ በተለያዩ የአገሪቶች ክፍሎች መካከል ያለው ግንኙነት የጂኦግራፊ የመልክዓ ምድር ብቻ ሳይሆን የታሪክም የባህልም የፖለቲካ የመተባበር የሚሆንበት እድል በጣም ያሰፋል። እንደ ሾኬዝ ማድረጊያ አይ ቲንክ ባሌ ውስጥ ለብዙ አመታት ጠቅላይ ግዛት ሆኖም ክፍለ ሀገር ሆኖም ዞን ሆኖም የታጡ እድሎች በአንድ ላይ ተሰባስበው መፈጠር የሚችሉበት የቱሪስት ዲስቲኔሽኖች የሚዳብሩበት ባሌ፣ ሶፍመር ሌሎች አካባቢዎችም ከመልክ ምድር በላይ ታሪክ እንዳላቸው ጭምር የምናይበት ከዛ አልፎ ግን በምግብ እህል ራስ መቻል ብቻ ሳይሆን ለየት ያለ ኢኮኖሚክ ትራንስፎርሜሽን ለማምጣት የሚያስችል አቅምም በተግባር የምናረጋግበት አጋጣሚ ስለሆነ ይህንን ማድረግ ለቻላችሁ ሁሉ ድሮ የጀመራችኋላችሁ ያስቀጠሉት አሉ። አሁንም ወደፊት ለመውሰድ በሚደረገው ጥረት ውስጥ ሙሉ ጊዜያቸውን እያባከነ ያሉ ሁሉም አመራር ያሉ ሰዎች በዚህ ስራ መኩራት ያለባቸው ይመስለኛል። ግን የተሟላ ስራ ሊሆን አይችልም። በሂደት እየተጠናከረ ሌሎችም የሚማርበት እንዲሆን ከማድረግ አንጻር ግን እነኚህ ነገሮች ለዚህ አካባቢ ዩኒክ የሚሆኑ ነገሮች የመኖራቸውን ያክል ሌሎች አካባቢዎችም ግን ሪፕሊኬት ሊደረጉ የሚችሉ ነገሮች እንዳሉ ታውቆ ልማቶቻችን፣ የቱሪስት መስህቦቻችን፣ ሰላማችንን የምናረጋግጥባቸው፣ ሰላማችን በማረጋግጥችን ምክንያት ደግሞ ሌሎች ተጨማሪ አጋጣሚዎችን የምንገነባባቸው እንዲሆኑ ሁላችንም መስራት አለብን የሚል መልእክት ለማስተላለፍ ነው። በዚህ አጋጣሚ ሸንቀጥቀጥ ለማለት የሚያስችለን የአቃሰትን ቢሆን ብዙ ጋራ ለመውጣት ስላስገደዱን በዚህ አጋጣሚ ማመስገን እፈልጋለሁ። ሌሎች አጋጣሚዎችም ተጠቅመን መወያየቱ ብቻ ሳይሆን አገር ምን አለው ብሎ ለማየት የሚያስችለውን አጋጣሚ መጠቀም መቻል መልመድ አለብን የሚል እግረ መንገድ የመልእክት ማስተላለፍ እፈልጋለሁ። አመሰግናለሁ።